ማውጊያ በኋላ የሱዳን መዲና ካርቱም ጸጥታ ወርሷታል። በቢቢሲው ወደ ከተማው የገባው የሱዳን ጦር ካርቱምን ከፈጥኖ ደራሽ አርኤስኤፍ መልሶ ከተቆጣጠረ ከጥቂት ቀናት በኋላ ነበር። በአንድ ወቅት የሱዳን መግለጫ መቀመጫውና የንግድ ማዕከል የነበረችው ካርቱም አሁን ባዶ ሁናለች። ሰላም ጤና ይስጥልን። ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ዛሬ የምንመለከተው ሰፋ አድርገን በትንታኔ የምንመለከታት ጎረቤት ሀገር ሱዳን በተመለከተ ዜና ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በትህትና እንጠይቃለን። እስከ መረጃው ፍጻሜ ድረስ አብሮነት እንድትዘልቁ በአክብሮት እንጠይቃለን። በጦር ሰራዊቱና በፈጥኖ ደራሽ ኃይሉ ታጣቂዎች መካከል በተፈጠረ የስልጣን ሽኩቻ ምክንያት ከሁለት ዓመት በፊት ከተነሳው የእርስ በርስ ጦርነት በኋላ ወደ ዋና ከተማ መመለስ ለጦሩ አዲስ ምዕራፍ ጉዞ ነበር። ነዋሪዎች የጦርነቱ ማብቃት ቢመኙም፣ ግጭቱ ወደ የትኛው አቅጣጫ እንደሚያመራ ግልጽ አይደለም። ቢቢሲ በመጀመሪያ ያቀናው ጦርነቱ እንደተጀመረ በፈጥኖ ደራሽ ኃይሉ ታጣቂዎች ስር ወደ ወደቀው የፕሬዝዳንቱ ቤተ መንግሥት ነበር። ለአርኤስኤፍ ተዋጊዎች አስፈላጊ የጦር ማዕከል ነበርም፣ ማዘዣም ነበራቸው። ወለሎች በቆሻሻ በተሰባበረ መስተዋት ተሸፍነዋል። በአንድ ወቅት በኦፊስላዊ ተግባር የሚያገለግሉ ወንበሮች በአቧራ ተሸፍነው፣ ጥቂት ስዕሎች አሁንም ግድግዳዎች ላይ እንደተሰቀሉ ይገኛሉ። የሚያምሩ የመብራት ጌጦች ጣሪያው ላይ ተንጠልጥለዋል። ሌላው ነገር በሙሉ ተዘርፏል፣ ባዶ ሆኗል። የኤሌክትሪክ ሽቦይ ጭምር ከግድግዳው ውስጥ ተነቅለው ተወስደዋል። አሁን ይሄ ምን ሊያደርግ ነው? በጣም የከፋ ጉዳት የደረሰው በህንፃው የፊት ለፊት ክፍል ላይ ነው። ጦሩ ቤተመንግስቱን ከተቆጣጠረ በኋላ አርኤስኤፍ ቡድን ሰው አልባ አውሮፕላን ወይም ድሮን በመመታቱ ነበር ክፉኛ የተጎዳው። ዋናው መግቢያው ተበላሽቷል። የድረ ቀደም አሁንም በደረጃው ላይ ይታያል። መስኮቶቹ ተሰባብረዋል፣ በቀላሉ የአባይ ወንዝ ለመመልከት የተከፈቱ መስለዋል። በሪፐብሊካን ቤተ መንግስት ውስጥ በመሆኔ በጣም ተደስቻለሁ ሲል አንድ ሰው ነገረን። እንዲህ እዚህ ቦታ ስገባ መጀመሪያ ነው። ይህ ቦታ እንደ ሱዳኖች ሁሉ ጠብቄዋለሁ ነፃ እንደሆን እፈልግ ነበር። ለእኛ ክቡር ምልክት ነው፣ ለሰራዊቱም ማስፈላጊ የሚባል የኃይል ምልክት ነው ብለዋል። የኢድን በዓል በማስመልከት ወታደሮቹ እየዘፈኑ እየጨፈሩ ደስታቸውን ገለጹ። በአካባቢው የሚገኙ ሬስቶራንት ምግብ ጋበዟቸው። በዋና ከተማ የሚገኙ ብዙ ነዋሪዎች ጀግኖች ሲሉ አወደሷቸው። ዲላቸው ግን ከፍተኛ ዋጋ ተከፍሎበታል። በማዕከላዊ ካርቱም ያለው የውድመት ደረጃ ከፍተኛ ነው። የመንግስት ሚኒስትሮች መስሪያ ቤቶች፣ ባንኮች፣ ከፍተኛ ቢሮ ሕንፃዎች ተቃጥለዋል። በዓለም አቀፍ አውሮፕላን ማረፊያ ያለው አስፋልት የተሰባበሩ አውሮፕላኖች መቃብር መስለዋል። የፓስፖርት መቀበያና የመግቢያ ክፍሎች በአቧራ ተሸፍነዋል። የቢቢሲ ባልደረቦች በከተማ ለመንቀሳቀስ ያልፈነዱ ፈንጆች ላለመርገጥ በጥንቃቄና በዝግታ በመኪና ተንቀሳቅሰዋል። በአንድ መስቀለኛ መንገድ ላይ የአስክሬን ክምር ይታያል። ሁለት የራስ ቅሎች በግልጽ ይታያሉ። ከመንገዱ መቶ ሜትር ርቀት ላይም አንድ አስክሬን ጥቃት ከደረሰበት መኪና ፊት ለፊት ይታያል። እንደ ኢትዮጵያ አቆጣጠር በ1908 በብሪታንያ የተገነባው የቅዱስ ማቴዎስ ካቴድራል አነስተኛ ቁጥር ላላቸው የሀገሪቱ ክርስቲያኖች አምልኮ ቦታ በመሆን ያገለግላል። በሚያምር ሁኔታ የተቀባው የጣሪያው ቀለም ምንም አልሆነም። አንደኛው ግድግዳ ላይ ያለው ቀዳዳ ያደረሰበት ጉዳት ያሳያል። አንድም መስቀልም ወርቆ ይታያል። ከሌሎች በከተማው ካሉ ህንፃዎች ጋር ሲነጻጸር በጣም የተሻለ ነው ተብሏል። ወለሉ ላይ ያለው ፍርስራሽ ሲጸዳ የነበረው አንድ ወታደር አብዛኛው ጉዳት የደረሰው በቤተ ክርስቲያኑ አካባቢ በተተኮሰ ጥይት ነው ብሏል። የፈጣሪ ቤት ማንም የሚፈርሰው አይደለም የሚያደርሰውን ጉዳት መኖር የለበትም። የፈጥኖ ደራሽ ኃይሉ ተዋጊዎች ግን ህንፃው ውስጥ በመጸዳዳት ለማርከስ ሞክረዋል ሲል አክሏል። ልጁ በጦርነቱ የመጀመሪያው ቀን እንደተወለደ ገልጾ የማያቋርጥ ጦርነት በመሆኑ ምክንያት ወደ ቤት ሂዶ ልጁን የማየት ዕድል አለማግኘቱን ገልጿል። አርኤስኤፍ የዲፕሎማቲክ ሚስዮኖች በሚገኙ ቦታዎች ተቆጣጥሮ ነበር። ጦርነቱ ሲጀመር የተለያዩ ሀገሮችና ኩባንያዎች ሰራተኞቻቸውን ለማስወጣት በስፋት ተንቀሳቅሰዋል። በብሪታንያ ኤምባሲ መግቢያ ላይ የአርኤስኤፍ መፈክር ተቀርጿል። በጥይት የማይበግረው የህንፃው መስተዋት በብዛት እንዳለ ቢሆንም ለመሰበር የተደረገው ሙከራ የሚያሳየው ብዙ ምልክቶች አሉበት። ከኋላም ባለው መኪና ማቆሚያ ስፍራ ላይ ተሽከርካሪዎች ወድመው ቆመዋል። ከመንገዱ ማዶ የሚገኘው በተሰባበረና ቆሻሻ በለበሰ ሕንፃ ላይ የዩናይትድ ኪንግደም ባንዲራ ተሰቅሏል። ይህ በሰባ ዓመታት ውስጥ ለሦስተኛ ጊዜ ሱዳን ያስተናገደችው የእርስ በርስ ጦርነት ነው። ከዚህ ሁሉም የከፋው ይሄኛው ነው። ቀደም ሲል የነበረው ጦርነት በሌሎች ሀገራት ክፍሎች እየተካሄደ ነበር። ይሄኛው ግን የሱዳንን ብርት ሰንጥቁ መለያየት እያፋፈመ ሀገሪቱ እንዳትከፋፈል በሚል ስጋት ፈጥሯል። ጦርነቱ ርቀው የሚገኙ አካባቢዎች ለኢድ በዓል ጥቂት ሰዎች ወደ ጎዳና ወጥተዋል። ምንም እንኳ በሌላ ቦታ ጦርነቱ ቢቀጥልም፣ ካርቱም ላሉ ሰዎች ግን ከወዲሁ አብቅቷል። ሰራዊቱ ጥቃት በመፈጸም የተከሰሰ ሲሆን ባለፉት ቀናት አስር ሺዎች የሚቆጠሩ ሰዎች ጦርነቱን ሸሽተው እንደነበር ዘገባዎች ተጠቁመዋል። በካርቱም ግን የጨካኙ ፈጥኖ ደራሽ ኃይል አርኤስኤፍ አገዛዝ በማብቃቱ ነዋሪው ደስታቸውን ገልጸዋል። ስሜቱ አልጀራፍ በሚባለው ሰፈርም ተስተጋብቷል። በእንግሊዘኛ ቢቢሲ ወርልድ ሰርቪስ እንደ ተማሪ የሚናገረው ኡስማን አልበሽር የተባለ ነዋሪ እንደገና የተፈጠርኩ ሆኖ ይሰማኛል ሲል አይኑን በደስታ እንባ ተሞልቶ የጦርነቱን አስቸጋሪ በዝርዝር ጠቅሶ ተናግሯል። ዱዓ ታሪክ የዲሞክራሲ አቀንቃይ ስትሆን ለሶስት አስር ዓመታት ለሚጠጋ ጊዜ የዘለቀውና እንደ አውሮፓ አቆጣጠር በ2019 ወታደራዊ መሪ ኦማር አልበሽር አባግና አገዛዝ ያስወገደው እንቅስቃሴ አካል ነበረች። አሁን ጎረቤታችን ከጦርነት እንዲያገግሙ በመርዳት ላይ ትኩረት አድርጋለች። ይሁንና በሁለት ዓመታት ለመጀመሪያ ጊዜ ኢዲን እያከበርነው ስትል ተናግራለች። እኔን ጨምሮ ሁሉም ሰው እየለበሰ ነው። እንደገና እንዴት መኖር እንዳለብኝ ለመማር በማሰብ በብዙ ስሜቶች የተጨናነቅ ያለው ነፃነት ይሰማኛል። ብርሃን ይሰማናል። አየሩም የተለየ ሽታ አለው አሉ ታሪክ። በጦርነት ወቅት ምግብ በማለቁ ተቸግራ ነበር። አማጽያን የተዘረፈችው ከተማ በጦርነቱ ሰራዊት ምንም እንዳይገባ እንዳይወጣ በመከባቧ ላይ የአሜሪካ እርዳታ በመቋረጥ ምግብ ማግኘት አስቸጋሪ ነበር ብለዋል። የምግብ እጥረት አሁንም ቢሆን ግን ቢያንስ ተስፋለው አሉ። ቃሲም አግራ የተባለ አዛውንት ደግሞ አስደናቂ ስሜት እየተሰማኝ ነው። ይህ ይሰማኛል። ቢርበኝም እንኳ ጥሩ ስሜት ይሰማኝ ነበር ብለዋል። ታውቃለህ፣ ሌላው ነገር አይረባም ዋናው ነገር ነጻነት አሉ። እንደሚታየው ሞባይል እዥ ያለው ሲሉ ኪሳቸው ወዳለው ስልክ አመለከቱ። ከሁለት ሳምንታት በፊት ሞባይል መያ ዜና ይች ነበር። በካርቱም የተለያዩ አካባቢዎች የሚኖሩ ብዙ ሰዎች ለቢቢሲ የሚያናግሩት ይህንን ነው። ለተቀረው ዓለም ተንቀሳቃሽ ስልኮች የህይወት አካል ሲሆን አርኤስ ተዋጊዎች ደግሞ ዋነኛው የስርቆት ኢላማ ነበር አሉ። ካርቱምና ቀሪው የሀገሪቱ ክፍል ማገገም ይችላሉ የሚል ተስፋ አግራ አለች። መንግስት ባለሀብቶችን ያመጣል ብዬ አስባለሁ። አሜሪካ፣ ሳውዲ፣ ካናዳ፣ ቻይና በመምጣት ይችን ሀገር እንደገና እንደሚገነቡ አምናለው ሲሉም ተስፋቸውን ተናግረዋል። ምንም እንኳ እንዲህ አይነት ግዙፍ መልሶ ማልማት ቢቻል ካርቱም ባህላዊ ስነ ህንፃ ቅርጽ እንደተጠበቀች መቀጠሏ መገምገም መገመትም ይከብዳል አለች ይሁንና ብዙ ሰዎች አርኤስኤፍ ይዘርፈናል በሚል ስጋት ስለሌለባቸው ያለ ስጋት መተኛት እንደሚችሉ ያምናሉ። ናጂያ ኢብራሂም ደግሞ ልጆቻቸውን ተሳቀዋል ትላለች። እርሱን ለመርዳት የስነ አእምሮ ሐኪሞች ያስፈልጋቸዋል። እህቴ አስተማሪ ስለሆነኝ ከልጆች ጋር መስራት ሞክራ ነበር፣ ግን በቂ አይደለም። ታሪክ ስለ ጦርነቱ ተጽዕኖ ጥያቄዎች አሏት። ከተማዋ እንደገና ተደራሽነት የምትሆነው እንደገና የምትከፈተው መቼ ነው? በሚል ጥያቄ በተጨማሪም እንደ አክቲቪስት ያለኝ ጥያቄ ደግሞ ባለፉት አምስት ዓመታት ያገኘናቸው ነጻነቶች፣ መብቶች ምን ይሆናሉ? በማለት በሽር ከስልጣን ከተባረው በኋላ የነበረው የሲቪልና ወታደራዊ መንግስት ወደ ሲቪል አገዛዝ ለመምራት ሲሰሩ የነበረ አመታት በማጣቀስ ትጠይቃለይ። ሲቪል ማህበረሰብ አክቲቭ፣ ነጻነት ታጋዮች እንዴት ይሆናሉ? አሁን ስለ ወደፊቱ እርግጠኛ አይደለሁም። ስለ ሱዳን የወደፊት ጣፈንታ ማንም እርግጠኛ አይደለም አለች። የ16 ዓመቷ ሀዋ አብዱል ሻልፊያ ለዳርፉም ህዝብ እንጸልያለን ስትል የአርኤስኤፍ ጠንካራ ይዞታ ስለሆነ የሰብአዊ ቀውስ ስለከፋባት አካባቢ ትገልጻለች። ፈጣሪ ጠብቃችው ስትል ታደማድማለች።